የወሲብና የቁማር ሱስ ያስከተለው መድኃኒት። በዚህ ዘገባ ውስጥ ከተጠቀሱት ሰዎች መካከል የአንዳንዶቹ ስም ማንነታቸውን ለመጠበቅ ሲባል ተቀይሯል። በዩናይትድ ኪንግደም ዩኬ ከቁጥጥር የወጣ የሰውነት እንቅስቃሴ ህመም ሙቭመንት ዲስኦርደርስ የገጠማቸው ሴቶች የተሰጣቸው መድኃኒት ከወሰዱት መካከል ሀያ ሴቶች እንደገለጹት የተሰጣቸው መድኃኒት አሉታዊ ወሲባዊ ባህሪ እንዲያዳብሩ የሚያደርግ መሆኑና መድኃኒቱ ሕይወታቸውን እንዳመሰቃቀለውም ተናግሯል። ጂኤስኬ የተባለው መድኃኒት አምራች ድርጅት ባወጣው ሪፖርት ላይ እንደተጠቀሰው በአውሮፓውያን 2023 መድኃኒቱ የሕፃናት የወሲብ ብዝበዛን ጨምሮ ወጣ ያሉ ወሲባዊ ባህሪያት ጋር ትስስር አለው። የመድኃኒቶቹ መግለጫ ላይ እነዚህን የጎንዮሽ ጉዳቶች አልተጠቀሱም። የዩኬ መድኃኒት ተቆጣጣሪ በበኩሉ መድኃኒቱ የወሲብ ፍላጎት እንደሚጨምርና አሉታዊ የባህሪ ለውጥ እንደሚያስከትል ጠቅለል ያለ ማስጠንቀቂያ መስጠቱን ገልጿል። ጂኤስኬ እንዳለው የመድኃኒቶቹ መግለጫ ላይ የተዛባ የወሲብ ፍላጎት ሊያስከትል እንደሚችል ጠቅሻለው ይላል። አሉታዊ ወሲባዊ ባህሪ እንዳስከትልባቸው ከገለጹ ሴቶች መካከል የተወሰኑት ለቢቢሲ እንደገለጹት ለምን ባህሪው እንደተከሰተባቸው አላወቁም ነበር። ሌሎቹ ደግሞ ቁማር ውስጥ የመሳተፍ ልማድ ባይኖራቸውም የመቆመር ፍላጎትና የእቃዎችን የመግዛት ሸመታ ፍላጎት እንዳደረሰባቸው ተናግሯል። በዚህ ምክንያት አንደኛው አስተያየት ሰጪ ከ193000 ዶላር በላይ እዳ ውስጥ መግባቷን ገልጻለች። እንደ ሌሎቹ ሴቶች በእርግዝና ወቅት ከቁጥጥር የወጣ የሰውነት እንቅስቃሴ የገጠማት ክሌራ እንቅልፋታና ከቆዳዋ ስር በሚሰማት ሕመም እየተሰቃየች እንደነበር ተናግራለች። ከወለደች በኋላም ሕመሙ ሲቀጥል ሮፒኒሮል የተባለ መድኃኒት ታዘዘላት። የጎንዮሽ ጉዳቱ በሐኪም አልተነገራትም ነበር። ሕመሙ ከቆመ ከዓመት በኋላ የወሲብ ፍላጎቷ ላይ ከፍተኛ ለውጥ አስተውላለች። ያጋጠማትንም ሁኔታ በጣም ወጣ ያለ ነው ብዬ ስሜቱን ልገልጸው የሚችለው ነው ትላለች። ጠዋት ከቤቷ ወጥታ ወሲብ ለመፈጸም ስትሞክር ትውል ነበር። አለባበሷም ሰውነትን የሚያጋልጥ ልብስ ሆኖ ነበር። የትኛውንም ወንድ ስታይ ሰውነቷን አጋልጣ ታሳይ እንደነበር ትናገራለች። የትዳር አጋር ቢኖራትም ባህሪውን ከማሳየት ራሷን ማስቆም አልቻለችም። እያደረግኩ ያለሁት ነገር ትክክል እንዳልሆነ አእምሮዬ ያውቃል። ግን እያደረግኩ ያለሁት ነገር ለራሴ እንግዳ ሆኖብኝም ቀጠልኩበት፣ ትላለች ሉሲ ያጋጠማትን ያልተለመደ ባህሪ ከመድኃኒቱ ጋር ለማስተሳሰር ዓመታት ወስዶባታል። መድኃኒቱን መውሰድ ስታቆም ባህሪውም ጠፋ። ራሷን ያስገባችበትን አደጋ ስታስብ አፍራለሁ፣ እደነግጣለሁም ትላለች። የደስታ ሆርሞን በመባል የሚታወቀውን ዶፓሚን ሆርሞን የሚያነቃቁ መድኃኒቶች የወሲብና የቁማር ሱስ ስሜትን ሊጨምሩ እንደሚችል ይነገራል። ከቁጥጥር የወጣ የሰውነት እንቅስቃሴ ህመም ያለባቸው ሰዎችን ከ6 በመቶ እስከ 17 በመቶ እንደሚጎዱም ይገለጻል። በአጠቃላይ የመድኃኒቱ የጎንዮሽ ጉዳት የሚገጥማቸው ሰዎች መድኃኒቱን ከሚወስዱ ሰዎች አንድ በመቶዎቹ ናቸው። የደስታ ስሜትን እጅግ የሚያነሳሱ መድኃኒቶች ከቁጥጥር ውጭ የሆኑ ባህርያት ሊያስከትሉ ይችላሉ። ጂኤስኬ በሠራው ጥናት ለፓርኪንሰንስ ህመም መድኃኒት የተሰጣቸው የ63 ዓመት አዛውንት የ7 ዓመት ልጅ ላይ ወሲባዊ ጥቃት አድርሰው ተፈርዶባቸዋል። መድኃኒቱ የወሲብ ፍላጎታቸውን ከቁጥጥር ውጪ እንዳደረገውና የመድኃኒቱ መጠን ሲቀንስ ግን ይህ መሻሻል እንዳሳየ በሰጡት ቃል ገልጸዋል። የ45 ዓመት ጎልማሳ ከቁጥጥር ውጪ ወሲባዊ ባህሪ እንዳሳዩ እንዲሁም ሰውነታቸውን እንዳጋለጡም ተመዝግቧል። ይህ በመድኃኒቱ ምክንያት የተባባሰ ነው ተብሏል። የኒውሮሳይካትሪ ፕሮፌሰር ቫለሪ ቡን እንዳላችው እነዚህ ጠባዮች በማህበረሰቡ ተቀባይነት የሌላቸው ስለሆኑ ባህሪያቱ የታዩባቸው ሰዎች ሪፖርት ሳያደርጓቸው ሊቀሩ የሚችሉበት እድል ሰፊ ነው። የመድኃኒቶቹ የጎንዮሽ ጉዳት በግልጽ መጠቀስ እንዳለበትም ትናገራለች። ለቢቢሲ አስተያየታቸውን የሰጡ ሀያ ሰዎች እንዳሉት የጎንዮሽ ጉዳቱ ሳይነገራቸው ከመቅረቱን ባሻገር ለታየባቸው ለውጥ ሐኪሞች መፍትሄ አልሰጡም። ሳራ መድኃኒቱን የጀመረችው በ50 ዓመቷ ገደማ ነው። ብራድ ፒት እንኳን እርቃኑን ክፍሌ ቢገባ ምንም የማይመስለኝ ሰው ድንገት ወሲብ ፍላጎቴ ከቁጥጥር ውጭ የሆነ ስትል ያጋጥማትን አስረድታለች። በበይነ መረብ አማካኝነትም የወሲብ ቪዲዮና የውስጥ ሱሪ መሸጥ ጀመረች። የስልክ ወሲብም መጀመሯን ትናገራለች። ከቁጥጥር የወጣ ግብይት በማድረግም 39ሺህ ዶላር እዳ ውስጥም ተዘፍቃለች። ሱ የተባለችው ታካሚም ሁለት አይነት ዶፓሚን አነቃቂ መድኃኒት ትወስድ ነበር። 103ሺህ ዶላር እዳ ውስጥ የገባችው በመድኃኒቱ የጎንዮሽ ጉዳት ነው። ያጣውት ገንዘብ ከፍተኛ ነው። ቤተሰቤን አመሰቃቀለው ግን ሆን ብዬ ያደረግኩት አልነበረም ትላለች በአውሮፓውያን 2011 ጂኤስኬ በፓርኪንሰን ህሙማን ተከስሷል። መድኃኒቱ ቁማር ውስጥ ስለከተታቸው ነበር የከሰሱት ጂኤስኬ በ2000 ስለ መድኃኒቱ የጎንዮሽ ጉዳት ጥናት ቢሰራም እስከ 2007 ድረስ ይፋ አላደረገውም ኒውሮሎጂስቱ ዶክተር ጋይ ስለ መድኃኒቶቹ የጎንዮሽ ጉዳት በግልጽ ለታካሚዎች መነገር አለበት ይላሉ ጂኤስኬ ለቢቢሲ በላከው ምላሽ ከ17 ሚሊዮን በላይ ለሚሆኑ ታካሚዎች ሮፒኒሮል መታዘዙን ገልጾ ይህም ጥልቅ ምርመራ ካለፈና ውጤታማነቱ ከተረጋገጠ በኋላ መሆኑን ጠቅሷል። የጤና ባለሙያዎችም ይህንን መድኃኒት ለሕሙማን በሚያዙበት ጊዜ ምንም እንኳን በሁሉም ሰዎች ላይ የሚከሰት ባይሆኑም ሊያጋጥሙ ይችላሉ ተብለው የሚጠበቁ የጎንዮሽ ችግሮችን ማስረዳት እንደሚጠበቅባቸው ገልጸዋል። የዩናይትድ ኪንግደም የጤናና ማህበራዊ እንክብካቤ መስሪያ ቤት በጉዳዩ ላይ አስተያየት ከመስጠት ተቆጥቧል።